መንግስት ለሲቪል ሰርቫንቱ እድገት ልዩ ትኩረት በመስጠት ደመወዝና የጥቅማጥቅም ማሻሻያዎችን ማድረጉ የመንግስት ሰራተኞችን የኑሮ ሁኔታ ለማሻሻል እንደሚያግዝ ብዙ ተብሏል። ሆኖም ግን ከፍተኛ የመንግስት በጀት የወጣበትንና የመንግስት ሰራተኛውን ኑሮ ለማሻሻል ያለመውን ሀገራዊ ሪፎርም ምክንያት በማድረግ ህገወጥ ነጋዴዎች በአንዳንድ የምግብና ምግብ ነክ የኢንዱስትሪ ምርቶች ላይ ያልተገባ ጭማሪ ማድረግ መጀመራቸው ተስተውሏል። ይህንን ያልተገባና ህገወጥ ተግባር ለመከላከል የባህር ዳር ከተማ አስተዳደር ዘይትና ስኳር በመሳሰሉ የኢንዱስትሪ ምርቶች ላይ ጭማሪ ባደረጉ ጅምላ አከፋፋይ ድርጅቶችና ነጋዴዎች ላይ እርምጃ መውሰድ ጀምሯል። ነጋዴዎች በተለይም መሰረታዊ ምርት በሚባሉት በዘይት እና በስኳር ላይ ዋጋ መጨመሮች ይታያሉ። እነዚህ ደግሞ እንደ ንግድና ገበያ ልማት መምሪያ ከህጎቻችንም አንጻር ስንመለከት ወንጀል ነው። ተነጋግሮ ዋጋ መጨመር ወንጀል ነው። ምንም አሳማኝ ምክንያት በሌለበት መጨመር ወንጀል ነው። በመሆኑም የባህር ዳር ከተማ ንግድና ገበያ ልማት የተለያዩ ኮሚቴዎችን አቋቁሞ እርምጃ በመውሰድ ላይ ይገኛል። የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ሕገወጥ የዋጋ ጭማሬ ባደረጉት ላይ ጥናት በማድረግ 121 ድርጅቶች ላይ እርምጃ መውሰዱን ተናግሯል። ፈጣን ምላሽ ሰጪ ግብረ ኃይል የሚባል ተቋቁሞ በየክፍለ ከተማም በከተማም ደረጃ እስካሁን ወደ 120 አንድ ወይም ወደ 121 አካባቢ ድርጅቶችን አሽጓል። ወደ 8 ስቶሮችን አሽጓል። አስተዳደራዊ እርምጃም ወስዶ ወደ ነበረበት እንዲመለስ አድርጓል። ይህን ስንል ግን ሁሉም ዘይቶች ጨምረዋል ማለት አይቻልም። የተወሰኑ ምርቶች ላይ ነው የጨመረው። ያልጨመሩም አሉ። ያልጨመሩም አሉ። ጨምረውም ወደነበረበት የመለሱ ተሳስተናል፣ ትክክል አይደለንም በሚል ወደ ነበረበት የመለሱም አሉ። በህገ ወጦች ላይ የሚወሰደው እርምጃ ህጉን የተከተለና አስተማሪ የሆን ዘንድም በትኩረት እየተሰራ ይገኛል። ዋጋ ጭማሪ ጋር ተያይዞ በዋናነት የሚጠቀሰው የህጋችን አካል የንግድ ውድድር እና የሸማቾች ጥበቃ አዋጅ ቁጥር 813 ዝባር 06 ነው። የዚህ ህግ ዋነኛ ዓላማ የንግድ ህብረተሰብ ከጸረ ውድድርና ተገቢ ካልሆነ ገበያ ተግባራት እንዲሁም ሸማቹን ከሚያሰስቱ ተግባራት ለመከላከል ነው፣ የመጀመሪያው የዚህ አዋጅ ዋነኛ ተቀዳሚ ዓላማ። በንግድ ውድድርና የሸማቾች ጥበቃ አዋጅ መሰረት ማንኛውም ነጋዴ ግብርን ጨምሮ የእቃውን ዋጋ በማሳወቅና በህጋዊ መንገድ በመስራት ሀሰተኛ ዋጋንና የገበያ እጥረትን ከመፍጠር እንዲቆጠብም ተጠይቋል። ማንኛውም ነጋዴ የሚሸጣቸውን እቃዎችን በተመለከተ የሚገደድበት ዋነኛው ዓላማ የንግድ እንትሮችን የንግድ ዋጋን በተመለከተ የእቃዎችን ዋጋ የመለጠፍ ግዴታ አለበት። ከንግድ ድርጅቱ ላይ እቃው በምን ያህል ዋጋ ሊሸጥ እንደሚሸጥ የዋጋውን ዝርዝር ታክስን ጨምሮ ማለት ነው። በአዋጁ አንቀጽ 15 ላይ የተቀመጠ ስለሆነ ታክስን ጨምሮ በግልጽ ለተገልጋይ ወይም ደግሞ ለሸማቹ በሚመች ቦታ ላይ የማስቀመጥ ኃላፊነት አለበት። ሁለተኛ ነገር ደግሞ ዋጋ ጭማሬ ተደራድሮ ማድረግ አይችሉም። የተከለከለ ተግባር ነው። አምራች ኢንዱስትሪዎች ተገቢ ምርት በማምረት በበቂ መጠን ለገበያው በማቅረብ ና ለሸማቹ አቅራቢ የሆኑ ጅምላ አከፋፋዮቻቸውን በመቆጣጠር ህገወጥ የዋጋ ጭማሬን ለመቆጣጠር የበኩላቸውን ሚና እንዲወጡ ከተማ አስተዳደሩ አሳስቧል። አምራች ኢንዱስትሪዎች መሬት ወስደው የሚሰሩት በህዝቡ ላይ ነው፣ ገንዘብ ወስደው የሚሰሩት የህዝቡን ነው። ስለዚህ የህዝብን ወስደው እየሰሩ ስለሆነ ተገቢ ትክክለኛ ምርት ማምረት በገፍ ወደ ገበያ ማስገባት አላግባብ የሚነግዱ ነጋዴዎችን ማስቆም አንዴ ወኪል መሀል ላይ ጅምላ እያሉ የገበያ ሰንሰለትን የሚያራዝሙትን በመቁረጥ ወይ በጅምላ ወይም በወኪል ማከፋፈል አለባቸው። ስለዚህ ምርት ከማምረት ባሻገር ወኪሎቻቸው ምን አይነት ናቸው የሚለውን በደንብ ለይቶ ለህብረተሰቡ በተገቢው መንገድ እያደረሱ ነው ወይ ብሎ ቸክ ማድረግ ያስፈልጋል።